እግዚአብሔር እኔ አላቃቸው የሚል ጊዜ አለ። ኢየሱስ ቢመጣ ምን ተዘጋጅታቸው ልጅ አባት ለምነሳበት ጊዜ ነው አለው። መንግስት መንግስት ለሚነሳበት ጊዜ ነው አለው። ቤተክርስቲያን ቤተክርስቲያን ላይ የምትነሳበት ጊዜ ነው አለው። አባትን ልጅ መካከል ላይ ጸብ ባለበት ጊዜ ነው አለው። ገንዘብ የተወደደበት ጊዜ ነው ያለው። ሰው ገንዘብ መሰገድ በጀመረበት ጊዜ ነው ያለው። ከትንሽ እስከ ትልቅ ሌባ ነው። ግን የእግዚአብሔር መንግስት ወርሳል ብሎ ነው ወንጌል። ይሄ አይደለም። ይሄ አዲስ ክዳን ነው። ብሎክዳ ንቁ ክዳን ቢሆን ልትሸውሩ ትችላለች። ይሄ ኑ ክርሽን የእዝጋብር መንግስት ምንድን ነው የምትመስለው? እንደ አምስት በንቃት የሚጠብቀው ሰው ነው። እዝጋብር የሚፈለጉ እየሰራችሁበት ጊዜ ደለ ቆጥሮ እየጨረሳችሁበት ጊዜ ደለ። የዛሬ ሰባት ዓመት ብዙ ሺ ሴጠን አውጥቸዋሉ። አደለም ጌታ የሚቀበል የአገልግሎት ቁጥር አይቆጥርም። አጀማመሩ ሳይሆን አጨራረሱ ነው ጌታ የሚቆጥር በምንም ልትጀምር ትችላለ፣ ግን በምን ትጨርሳል። አጀማመራችሁ ምንም ሆን ይችላል፣ ግን አጨራረሳችሁ ከላማሬ እግዚአብሔር ስለጀመርክ አይቆጥርም። ለዚህ ነው ዳዊት በተለያየ ነገር ወርቆ ነበረ ደክሞ ነበረ። አጨራረሱ ግን በእግዚአብሔር ቤት ውስጥ ስለጨረሰ እግዚአብሔር የሚፈልገው ከአንተ አጨራረሱ። ኢየሱስ አገልግሎ ተጀመረ በምንድ ነው በመድረክ የጨረሰ በምንድ ነው በመስቀል። በጀመረበት አላማ ነው የጨረሰ። አንተ በጀመርክበት አላማ ላይ ነው ያለው፣ ወይ በዛ ነው የምትጨርሰው። ከእግዚአብሔር ጸልያችሁ ምንም ነገር አታጡ። እግዚአብሔር ጀምሮ የሚጨርሰውን ይፈልግ። ክርስትና ህይወት መረጋጋት ላይ የተመሰረተ ነው። እግዚአብሔር ከእናንተ ህይወት የሚፈልገው ምንድን ነው? ራሳቸው እንድታዩ ሰይጣን ማስወጣት ማለት የእግዚአብሔር ጸጋ ማገለጫ አደለም። ደግሞ እንደቀጠላችሁም አደለም። ሰይጣን ማስወጣት የልጅነት ስልጣን ሁለት ትንቢት ትንቢት ወርውራችሁ ስለተሳካ ስለተቀባሱ አደለም። ይህና እግዚአብሔር እጅ አብሮ አታገናኙ። በቃ አንዳንድ ሰዎች እግዚአብሔር ቁጭ አድርጎ ኢንተርቪ እንደሚያደርግ ሰው አድርጎ የሚያስቡ ሰዎች አሉ። አይደለም። ክርስትና የተረጋጋ ኡርጎ ካልሆነ ክርስትና መሆን አይችልም። ኢየሱስ ማወቅ ማለት መረጋጋት። ስለዚህ ነገሮች ሁሉ ሴታፕ የጠበቀ ኑሮ መኖር እንዳለባችሁ ዛሬ የዝጋብር አመጣት የረሳችሁ ብዙ አላችሁ። አሁን ኢየሱስ ይመጣል ብላችሁ ከምነገደው ሰዎች ኢየሱስ ይመጣል የሚባል ነገር እየረሱ ነው ያለው። እኛ የምንጠብቀው አንድ ሙሽራ አለ፣ እሱ ኢየሱስ ነው። ዛሬ የሚያካፍሉ ስለ ዝግጅት ነው። የማቴዎስ ምዕራፍ 25 ቁጥር 1 በዛውን ጊዜ መንግሥት ሰማያት መብራታቸው ይዞ ሙሹራ ሊቀበሉ የወጡ አስር ቁናች ይመስላለች። እሺ፣ ከእነርሱ አሚሶቹ አሚሶቹ ሰነፎች አሚሱ ደግሞ ልባሞች ነበሩ። ሰነፎቹ ማብራታቸው ይዞ ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከማብራታቸው ጋር በማሰሮቹ ዘይትም ያዙ። ሙሹራ በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ። እኩል ሌሊትም ሲሆን እነሆ ሙሹራ ይመጣል፣ ትቀበሉ ዘንድ ውጡ የሚል ኩካታ ሆነ። በዚያን ጊዜ እንደዛ ሁሉ ተነሱና ማብራታቸው ማዘጋጁ። ሰነፎችም ልባሞቹ ማብራታችን ይጠፋብን ነው ከዛይታችሁም ስጡ አላቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ ወደሚሸጡ ሄዳችሁ ለራሳቸው ግዙ፣ አላቸው ሊገዙም በሄዱ ጊዜ ሙሹራም መጣ፣ ተዘጋጅቶ የነበሩትም ከእርሱ ጋራ ወደ ሰርጉ ገቡ፣ ደጁም ተዘጋ። የኋላም ደግሞ የቀሩትም ቆንጃጅቱ መጡና ጌታ ሆይ ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እውነት እላችኋለሁ አላውቃችሁም አለ። እሽ ቀኑቱና ሰዓቱቱም አታውቁምና እንግዲህ ምን አድርጉት ጎና ለሰ ጨበጥ አድርግና ንቃ፣ በኢየሱስም ብሎት አይታችኋል። እግዚአብሔር አላቋችሁም የሚል ጊዜ አለ። በቃ እኔ አላቃቸውም የሚል ጊዜ አለ። ስለዚህ ነገሮች ሁሉ ሴታብ የጠበቀ ኑሮ መኖር እንዳለባችሁ፣ ብዙ ዓመት ስላገለግላችሁ እግዚአብሔር አቃችሁም። እግዚአብሔር አሳብ የሚያስጀምሩ ሰው ሳይሆን አሳብ የሚያስፈጽሙ ሰው ነው የሚፈልገው። ጨበጥ አድርግና እግዚአብሔር አሳብ የሚያስጀምር ሰው ሳይሆን አሳብ የሚያስፈጽም ሰው ነው የሚያውቅ እርሱ ነው የሚፈለገው፣ ብሎት ምክንያቱም የዛሬ ሰባት ወር የዛሬ ሰባት ዓመት ብዙ ሺህ ሴጠን አውጥቻለሁ፣ አይደለም ጌታ የሚቀበለው። በዛ በሄርክበት ነገር በዛው መጨረስ ነው። እግዚአብሔር የአገልግሎት ቁጥር አይቆጥርም። አጀማመሩ ሳይሆን አጨራረሱ ነው ጌታ የሚቆጥረው። በምንም ልትጀምር ትችላል፣ ግን በምን ትጨርሳል? አጀማመራችሁ ምንም የሆን ይችላል፣ ግን አጨራረሳችሁ ከላማረ፣ እግዚአብሔር ስለጀመርክ አይቆጠርም። ለዚህ ነው ክርስትና የተረጋጋ እርጎ ካልሆነ ክርስትና መሆን አይችልም። ኢየሱስ ማወቅ ማለት መረጋጋት ነው። እጃችሁ ላይ ያዘጋጃችሁ ምን አላችሁ? አምስቱ ሴቶች እግዚአብሔር አልትራራላቸው፣ ምንም ሩሩ መሆን የሚባል ነገር አላቃቸው። ምነው አላቸው? ምክንያቱም ምንድን ነው ሳይዘጋጁ ዝም ብሎ ኑሮ የኖሩ ያሉ ሰዎች ይላቸው። እስኪ ኢየሱስ ይመጣል ብሎት። ስለዚህ ምን ተዘጋጅታል? ምንድን ነው ኢየሱስ ቢመጣ ምን ተዘጋጅታቸዋል? ልጅ አባት ለምነሳበት ጊዜ ነው አለው። መንግስት መንግስት ለምነሳበት ጊዜ ነው አለው። ቤተክርስቲያን ቤተክርስቲያን ላይ የምትነሳበት ጊዜ ነው አለው። አባትን ልጅ መካከል ላይ ጸብ ባለበት ጊዜ ነው አለው። ገንዘብ የተወደደበት ጊዜ ነው አለው። ሰው ገንዘብ መሰገድ በጀመረበት ጊዜ ነው ያለው። እንጂ ኢየሱስ ቢመጣ ምን አዘጋጅታል? ኢየሱስ እንደሚመጣ ግን ማወቅ አለባችሁና፣ ከዛስ እጅ ባዶ ግን እንደሆናችሁ ማወቅ አለባችሁ። ምንድን ነው ያለው? ንቁ። ይሄ አዲስ ክዳን ነው። ብሉ ክዳን አለ፣ አዲስ ክዳን ነው። ማቶስ ወንጌል የሚለው ምንድን ነው? አዲስ ክዳን ነው። ብሉ ክዳን ቢሆን ልትሸውሉ ትችላላችሁ። ይሄ ኑ ክርሽን ነው። በንቃት የሚጠብቀው ሰው ነው እግዚአብሔር የሚፈልገው። የእግዚአብሔር መንግስት ምንድን ነው የምትመስለው? እንዳምሱ ሙሹራ እግዚአብሔር እየሰራችሁበት ጊዜ አይደለም እሚቆጠረው፣ እየጨረሳችሁበት ጊዜ ነው እሚቆጠረው። ዳዊት በተለያየ ነገር ወርቆ ነበረ ደክሞ ነበረ፣ አጨራርሱ ግን በእግዚአብሔር ቤት ውስጥ ነው የጨረሰው። እግዚአብሔር የሚፈልገው ከአንተ አጨራርሱ። ኢየሱስ አገልግሎት ተጀመረ፣ በምንድ ነው በመድረክ ነው። እየጨረሰ በምንድ ነው በመስቀል ነው። እስኪ አንድ መብሉት በጀመረበት አላማ ነው የጨረሰው። አንተ በጀመርክበት አላማ ላይ ነው ያለው፣ ወይ በዛ ነው የምትጨርሰው። አንዳንድ ሰዎች በቃ ኢብደት እንደ ኦርጅና አድርገው የሚያስቡ ሰዎች አሉ። እብደት ኦርጅና አይደለም። ክርስትና ውስጥ እብደት የለም። ክርስትና ውስጥ መረጋጋትና ማስተዋል ነው ያለው። ይ የፋራ መሰብሰቢያ አይደለም። እኛ በክርስቶስ ያምን አዋቆች ነን። እስኪ ድኛለሁ ብሎት የዳንኩበት አቃለሁ ብሎት ድነተ ገብቶኛል ብሉት ያስ ፋይናሊስት ከዚህ ውጭ እኛ የገባ ሰዎች ነን። እጃችን ላይ የያዛችሁ ነገር ምን አላችሁ? ያቺ ዘይትና ያቺ ማብራት የእግዚአብሔር ቃል እውቀት ነው። ያቺ ማብራት ያቺ ዘይት የእግዚአብሔር ቃል እውቀት ነው። የእግዚአብሔር ቃል ማስተዋል ነው። ሁሉ ቀን ነክታችሁ በንቁ መጠበቅ እንዳለባችሁ ነው የእግዚአብሔር ቃል የሚናገረው። ፍርድ የምትቸኮሉ ሰዎች፣ አንተ ተሰፍሮ የሰጠ ነገር ተሳፍሮ እንደሚመለስ ማወቅ አለብን። ስለዚህ ፈራጃ ትሁኑ። ራስን ተመልከት። የራሳቸው ዞር በልና የነ ችግር ምንድን ነው ብላችሁ ሰው የራሰ ችግር ሳታይ የሰው ችግር ማየት አትችልም። መጀመሪያ የራስን ችግር የወደቅበት ቀን አስተዋል። የደከማችሁበት ቀንም አስተዋሉ። እዝጋብር የረሳችሁበት ቀንም አስተዋሉ። ከዛስ ዘንበል ብላችሁ ግራ የገባችሁ ቀንም አስተዋሉ። አንዳንድ ሰዎች ነገራችሁ የዘደበቀበት ምክንያት እዝጋብር ዘግቶ ሆን ይችላል። ሎክ አርጎሆን ይችላል። እዝጋብር ከዘጋ ማንም አይከፍትም። ሰይጣን በዘጋ በጸሎት እንከፍታል። እዝጋብር ግን የዘጋ ማን ይከፍተዋል? ጎልጨ በጠርግነት ዳር የተዘጋበት ብሎ ስንገሩት እዝጋብር ዘግቶ ሆን ይችላል። በረከት ዘጋበት ብሎ እስኪ እግዚአብሔር ዘግቶ ሆን ሆነ ይችላል። ልጅ ንብ ያለ ብሎ እስኪ እግዚአብሔር ዘግቶ ሆን ይችላል። ቆም በልና አስተዋል ብሎት እስኪ ያ ማስተዋልባችሁ። አንዳንድ ጊዜ ያለ ማስተዋል የሚንሸጠው ነገሮች ብዙ ነገር አለ። ያለ ማስተዋልና ያለ ማወቅ አንድ አንድ ሰዎች እግዚአብሔር ካልፈረደ ካልተገልጠ፣ ምንም እግዚአብሔር ማስገደድ አትችሉም። ራሴ አስተካከል እግዚአብሔር ደካማ ጎናችሁ አይቆጥራችሁም ብዬ አንድ ቀን አስተምራ፣ ያለው የሚመለስ ልብ አላችሁ ወይ? ነው ልብ ያላችሁ የሚመለስ ልብ። የሚመለስ ልብ ካላችሁ ደካማ ጎናችሁ አይቆጥር ብያለው። የሚመለስ ልብ ከሌለ ነው አደጋ። ምክንያቱ ሰዎች ጥፋተኛ ከሆነ ካወቀ ማቅ እየለበሰጭ ምድ ነው አመድ ራሱ ላይ እየደፋ መጸለይ ስለገባ ነው። ካልገባ ደፋሬ ሆናል እንደፈለገ ያርጋል በቃ፣ ከዛም በኋላ የሰማይ ማገባ ቁልፍ እጁ ላይ እንዳለ ያስባል። ስለዚህ ጀምሮ የሚጨርሱ ሰዎች ሁኑ። አንድ በረከት ሊባርካቸው እጃቸው ከፈልጎት ጀምሮ የሚጨርስ ሰው ሁኑ። እንደ ጀምራችሁ በመልካም ጨረሱ። እንደ ጀምራችሁ በበጎ ጨረሱ። እዚጋብር ከኛ የሚፈለገው ምንድን ነው? ጀምረን የሚጨርስ ሰው እግዚአብሔር ምንም አላጣም፣ ያጣ ነገርም ደግሞ የለ። ከእግዚአብሔርም ጸለያችሁ ምንም ነገር አታጡም። እግዚአብሔር ጀምሮ የሚጨረስ ሰው ነው የሚፈልገው። ዛሬ የእግዚአብሔር አመጣት የረሳችሁ ብዙ አላችሁ። አሁን ኢየሱስ ይመጣል ብላችሁ ከሚነገደው ሰዎች ኢየሱስ ይመጣል የሚባል ነገር እየረሱ ነው ያለው። እኛ የምንጠብቀው አንድ ሙሽራ አለ፣ እሱ ኢየሱስ ነው። አሜን በሉስ። ሴት ልጅ የሰርጉ ቀን ከተቆረጠ በኋላ ሰተኛ ብዙ ሌሊት የምታሳልፍ ጊዜ አላት። ያ ሰርግ እንዴት አድርጌ እንደሚጨርስ ሰርጉ እንዴት አድርጌ ያለ ጉድለት ያልቃል። ከወንዱ ቤተሰቦችም ከሴት ቤተሰቦችም ጎንጨ ሰርግ ተቆርጦላል አለ ብሎት፣ ኢየሱስ ይመጣል ሰርግ ተቆርጦባል አለ ብሎት፣ ሰርጉ ቀን ብሎ ኢየሱስ ይመጣል። ካርድ አልደረሰም ብሎ ነገሩት፣ አልደረሳችሁም ካርድ ኢየሱስ ይመጣል። አመነ ወይ? ስለዚህ ክርስትና ህይወት መረጋጋት ላይ የተመሰረተ ነገር ነው። እግዚአብሔር ከእናንተ ህይወት የሚፈለገው ምንድን ነው? እራሳቸው እንድታዩ፣ እራሳቸው እንድትመለከቱ። ሰይጣን ማስወጣት ማለት የእግዚአብሔር ጸጋ ማገለጫ አይደለም። ደግሞ እንደቀጠላችሁም አይደለም። ሰይጣን ማስወጣት የልጅነት ስልጣን ነው። አመነ ወይ? የሆነ ሁለት ም ትንቢት ወርወራችሁ ስለተሳካ ስለተቀባሰው አይደለም ይሄና እግዚአብሔር እጅ አብሮ አታገናኙ። በቃ አንዳንድ ሰዎች እግዚአብሔር ቁጭ አድርጎ ኢንተርቪው እንደሚያደርግ ሰው አድርገው የሚያስቡ ሰዎች አሉ። አይደለም፣ እግዚአብሔር በዙፋኑ ላይ ያለው አምላክ ነው። እስኪ ከፍር እስኪ እሱ የእስራኤል ቅዱስ ነው ብሎ እስኪ እሱ የነገሳቶች ንጉስ ነው ብሎ እስኪ እሱ የሃያላን ሃያል ነው ብሎ እስኪ የሃያላን አባት ነው ብሎ እስኪ ያ የተዘጋጀ ሰው መዘጋጀት የሚባል ምንድን ነው? በእግዚአብሔር በጎ ፍቃድ ላይ እየሰራችሁ ነው። እስኪ የእግዚአብሔር ሀሳብ እየሰራችሁ ያላችሁ ሰዎች፣ በቃ እኔ አሁን በሚችለው መጠን የእግዚአብሔር ሀሳብ ነው የሚሰራ የእግዚአብሔር ሀሳብ ምንድነው? መሰራት ምንድን ነው? በጎ ነገር ማረግ። እስኪ በጎ ነገር የምትወዱ ሰዎች እጁ ከፈር። እኔ የማይንዲ በጎ ነገር ብቻ ነው ሰዎች ምትሶች በተቻለ መጠን በጎ ነገር ላይ ብቻ ነው መሰራት ክፉ ነገር አላስብም፣ ወንድም ጠልፌ ለመጣል አላስብም፣ ለሰው ክፉ ነገር አላስብም፣ ለሰው ወጠመድ አላደርገውም። ወጠመድ ለሰው ለሰው ደግሞ ወጠመድ አላስቀምጥም ብል እስኪ ያስብ። እኔ በቃ በዘመኔ እዝጋብሬ የሰጠበት ዘመን መልካሚ ነገር ነው የሚያስበው የምትል ሰው ብቻ እጃ ከፍርጎት ላይ በኢየሱስ ስም ይሁንላችሁ። ይሄ መንፈስ ያገኛችሁ ለወንድም ወጠመድ ማስቀመጥ ማለት ከባድ መጥፎ ነገር ነው የሚቆጥረው እሱ ነው እዝጋብሬ በአገልግሎት ዘመን ላይ ያወጣ ሴጠን ሰይጣን አይነግርም። በአገልግሎት ዘመን ላይ የሰራበት ጥፋት ነው የሚነግረው። በአገልግሎት ዘመን ላይ ያ ወጣ የሰራ የታምራት የተገለጠብስ እሱ አይደለም ጌታ የሚቆጥረው። በአገልግሎት ዘመን ላይ ወጠመድ የሆንክበት ቀን ነው የሚቆጥረው። እግዚአብሔር የማይረሳ ወጠመዱ ነው፣ ወጠመዱ አይረሳ። አንተ ያጠፋ ጥፋት ልቶ ይችላል፣ አንተ ግን ባንተ ምክንያት የጠፉ ደሞ ሰዎች ግን ጌታ ይቆጥራል። ምክንያቱ በጎች ናቸው። ያ ከመቶ በጎች ውስጥ አንድ በግ ስጠፋ እግዚአብሔር የሚያርገው ዘጠናዘጠነው ትቶ አንዷ በገ ስላገኘው ድግ ተቀበለ። ወጠመድ ተሆናላችሁ ለቤተ ክርስታን፣ ወጠመድ ለቅዱሳን፣ ወጠመድ ለመንግስት፣ ወጠመድ ለእናት፣ ወጠመድ ለአባት ወጠመድ የሆናችሁ ሰዎች ራሳቸው መመለስ አለባችሁ። በእጃችን ያጨደን ብዙ ነገር አለ። እዚጋብር ያልሰጠው እንጀራ እጃችን ያጨደን እዚጋብር መርገም የተቀበላችሁ ሰዎች አላችሁ። ስለዚህ ወደ እዚጋብሔር መመለስ እንዳለብን ኢየሱስ የሚሸተትበት ጉባኤ አሜን ነው ወይ? የኢየሱስ ማዛ የሚሰማ ጉባኤ እንድትሆኑ በኢየሱስ ስም ጸልያለሁ። ምክንያቱም ኢየሱስ የሚል ኔሽን እስኪ ወደ ዝጋበሽ ስትጠጋ በሉት፣ የዝጋበሽ ሽታ ከንተ ይሰማል በሉት። አሁን ሌባ በዝተዋል፣ ሁሉ ሌባ ሌባ ቤተ ክርስቲያን ሌባ ሁሉ ሌባ ሌባ በበዛበት ጊዜ ላይ ነው ያላችሁ። ከትንሽ እስከ ትልቅ ሌባ ነው ሁሉ። ግን የእግዚአብሔር መንግሥት ወርሷል ብሎ ነው የምጸለው። መገርመኝ ወንጌል ይ አይደለም እኛ የምናምነው ወንጌል ያየን ወንጌልም ኤ አይደለም እ አንዳንድ ጊዜ ሲናገር ኑሮ ሲያስጨንቃችሁ አገልጋይ አትሁኑ ብዬ ነበር። ኑሮ ሲያስጨንቃችሁ አገልጋይ አትሆኑ ምክንያቱም ኑሮ ሰርተ ታሸንፋለ አገልግሎት ግን በስራ አይሸንፍም። ለዛ ነው ኑሮ ሲያሸንፋችሁ አገልጋ ትሁኑ ብዬ ነበረ። ከዚህም በፊት ሲያስተምር ኑሮ በምንም ነገር ድንጋይም ሰርተ ብሎኬትም ሰርተ ታሸንፋለ። አገልግሎት ግን በዛ አይሸንፍም። ምክንያቱ አንተ ዛሬ ጀምሬ ነገ ባኪ ብታረግ ለአንተ ስለሌለብን ነው ባኪ ያረግ። አንተ ግን የተከተለ ሰው ግንስ አለቢ ብሎ የተከተሉ ሰዎች ለኑሮ ብሎ ጀምረ ጀምረ ጀምረ በአቅ የሆነ ቀር ሲሳካል በቃ የራሳቸው ጉዳይ ከፈለጋቸው አሜን ብሎ ከፈለጋቸው አሜን አት ብሎ ብለት ትችላላችሁ። አንተ ግን አለቢ ብሎ በጭፍን የተከተሉ ሰዎች የማትነኩ ሜኑ አለኩ። ይሄ ሜኑ አይነካም። ይሄ ከባድ ሜኑ ነው። አይታዘዝም ከታዘዘ ግን ከመቀበል ውጭ አማራጭ የለም። የማት የማትጨርሱ ነገር አትጀምሩ። ትላንት የዝጋቤል ልጅ ሆነሽ ከሰዓት የሴጣን ልጅ አትሁን። ጠዋት ቸርች ውስጥ ትላንት ካንቺ ጋር ያመለከች ሴት ከሰዓት በኋላ ጀምቦ ይዘሽ ብታይ እንዴት እንደምትሰናከል አሰብ። ቅድም ቸርች ውስጥ የነበረችው ሴቷ ከሰዓት ጀምቦ ይዘለች፣ በድንጋጤ ለኢየሱስ ያላት መልካም ነገር ሁሉ በአንዴ ከውስጧ ይጠፋል። የምታደርጉ ነገር ለማስመሰል አታደርጉ፣ ለመመሰል አድርጉት። አሜን አሜን የሚታደርጉ ነገር ለማስመሰል አታደርጉ፣ ለመምሰል እስኪ ለመመሰል ብሎ እስኪ ክርስትና ማስመሰል ሳይሆን መምሰል ነው። በጣም የእግዚአብሔር ጸሎት ጽልት ትላንት ደክሟ ጨንቋ መንገድ አገን አን እጁ ጭን ጸልላል። ከትላንት ወደ ደግሞ ተቀይረ ሰዳቢ የሆነ አንተ የራሱ ቢያገኙት የሚታደርጉ ነገር የሚከተላችሁ ሰዎች እንዳለ ማስብ አለባችሁ። ቢያንስ ቢያንስ ቢያንስ የሚከተል ቸርች ባይኖር የሚትከተል ሚስት አለ የሚከተል ልጅ አለ። የሚከተል ወንድም አለ። የሚከተል አባት አለ። አንተ የሚከተለው ሰው አለ። ጎድ ነገር የሚከተል ሰው አለ። ብ ግን ታስታውሳችሁ አሁን አሁን አንተ የሚከተል ሰው እንዳለ ታውቃለህ። አንተም እኮ አለ። አንቺም እኮ አለሽ። አንቺም አለሽ። ምክንያቱ አዳምቱ፣ ይሄ ልጅ ሰባት ጓደኛ ካለ ጓደኞቹ እሱን ነው የሚያዩ በግድ ኮቻች ተከላችሁ። ሃሌሉያ። ያስፈልጋችሁ ለሰው ማሰናከያ የምትሆናችሁ በሁለት ሳይድ ነው። አንተ ወደ እግዚአብሔር መንግስት ስትመጣ ወደ እግዚአብሔር መንግስት ያልመጣ ወንድምም ካለ አንተ ነው የሚቀጥለው። እየተቃወመም አንቺ ነው የሚያየው። በመቶ ፐርሰንት ይቃውማል፣ በአንድ ፐርሰንት ግን ያንቺ ለውጥ ያያል። አንድ ነገር ነገራቸው። በጣም ጠጪ ሰካራ እስር ቤት የሚያደርግ ወንድም ካላችሁ ሁል ጊዜ ዋስ ለሱ ዋስ ለመሆን ሀያ ጊዜ በወሩ ውስጥ ሀያ ጊዜ ከእስር ቤት የምታወጣ ሰው ወንድም ካለ በየወሩ ይገባል። በየወሩ አንተን ዋስ የምትሆነው ዋስ የምትሆነው ወደ ጌታ መጣና መጣጤ ማቆመ ሀያ ቀኑ ወር ውስጥ ደግሞ ሰላሳ ቀኑ አንድም ቀን እስር ቤት አልገባም። ያ ወንድም ምንድን ነው የሚያደርገው? አር መጀመሪያው አረፍኩላ ምክንያቱም ምክንያቱ የእሱ ላውጥ ለእሱ ቤት ለሚሆነው ብት የሆነበት ጉዳይ ሳይሆን ሳይታሰር እስር ቤት ሳይዶ ሳይፈታ ሀያ ቀን ስለቆየ ከአንድ ዓመት በኋላ

እክሌ እንደዚህ ሆኖ ልጅ የተለወጠ የሚባል፣ እናቷ ልጄ እዛ ሄዶ ተለወጠ ጫት አይቅም የሚናቅም ብሎ ምትመጣ ምክንያቱም ላይኑ ልጁ ነው እናቷን ልጁ ነው የምታየ። ከልጁ በኩ ምቶ ቸርች ገባች። አዮ ቸርች ተክላችሁ አሜን። አይደለም ዋና ጉዳይ የሚከተላቸው ሰዎች እንዳለ ማሰብ አለባችሁ። እናንተ እ የሚከተሉ ሰው የለኝም ለሱ የምታስብ የሚከተላቸው ሰዎች እያንዳንዳቸው ሰዎች አባል አላቸው። በስተ ጀርባቸው ላይ ወይ ሚስት የአንተ አባል ናት፣ ወይ ደግሞ ወንድም የአንተ አባል ነው። ለዛ ነው ማጀመሩ ሳይሆን አጨራራሳችሁ ጋብር ያሳምራችሁ አልኩት።

ሃሌሉያ ዛሬ በጌታ በኢየሱስ ስም እግዚአብሔር የማስተዋል መንፈስ ይስጣችሁ። አሜን። አንዳንድ ሰዎች በጣም የሚገርመኝ ደፋር ነው። ደፋር ምንድነው ያልኩት? ምክንያት ቸርች ይተክላሉ። እነሱማ ቸርችን ከፍታ ብለው ነው የሚያስቡ። ሲያወሩ ራሱ ቸርች ከፍታለሁ። እዚጋ በቸርቹ ዘንድሮ ትከፍታል ብሎኛል። እንደ ካፌ ማለት ነው። ትከፍታል ብሎኛል። ከዛም በኋላ ፋይናንስ አጣና ዘጋው። ከዛ ከፈትኩት ከዛው ዘጋው፣ ከዛው ከፈትኩት ከዛው ዘጋውት። አራት ጊዜ በላይ ከፍቼ ዘጋው ላል የመጀመሪያው ቸርች ይመሰረታል እንጂ አይከፈትም። አሜን ወይ የሚዘጉ ሰዎች ግን መጀመሪያው ቸርች ነው ወይ ሱቅ ነው? በቃ እንደ ቀልድ ነው የምታየው። እንደ ሲምፕል ነገር ከፈትኩ ቤተ ክርስቲያን ራስ ክርስቶስ ነው። እስኪ ራስ እሱ ከሆነ ቤተ ክርስቲያን እየከፈት እየከፈትክ የሚዘጋ ሱቅ አይደለም። ቤተ ክርስቲያን ደግሞ በፋይናንስ አይከፈትም። ፋይናንስ ላጣ ይዘጋ። ጨበጠርግና ራስ እሱ ከሆነ ብሉት። እሱ ነው የሚያስጀምረው፣ እሱ ነው የሚያስቀጥለው። የሰር ነው ራስ ማን ነው? ያ ቤተ ክርስቲያን ራስ ክርስቶስ ከፈትኩ ዘጋሁት። ከዛ ዘጋው ዘጋ ምሉ ሰዎች አሁን ይሄ ሰዎች አገልግሎት ገብቷል ወንጌል ገብቷል ብላችሁ የምታስቡ ከዛም በኋላ እድል ደሞ ሲያገኝ ደሞ ወደ ውጪ ይጠፋሉ። ትላንት እኮ 300 1000 ሰው እየተከተለ ነበር መንገድ ላይ በትነው ይሄዳሉ። መንገድ ላይ በትናችሁ ግን በግ ነው ተጽፎላ ለቅ አንድ ቀቀኔ ይጠብቃል ይዝብባል። አንተ መንገድ ላይ በትና ይሄርክበት በግ ነው እስከ አንድ ያመን ብሉት አሜን። ቤተክርስቲያን ሰው አይዘጋም ሰው አይከፍት ጨበጥ አድርግና ሰው አይዘጋም ብሉት ሰው አይከፍትም። መቶ ፐርሰንት ማንም፣ ቤተክርስቲያን ሰው አይዘጋም ሰው አይከፍት። ቤተክርስቲያን የሚከፍተው እግዚአብሔር ነው። የሚተክለው ራሱ ነው። የሚያስቀጥልም ራሱ ነው። በማንም ሰው አሻራ የለበትም። እስኪነጋር ግና ቤት ክሪያ አይደለም ቸርች ብሎ ቤት ክሪያ ጥቼ ነው ዘጋ አለል ቤተ ክርስቲያን የሚመሰርተው አንተ አይደለም፣ የሚዘጋማ አንተ አይደለም። ቤተ ክርስቲያን ሰው መዘጋት አይችልም፣ ሰው ማስከፈት አይችልም። ስለዚህ ተዘጋጁ። የእግዚአብሔር ቃል እውቀት ኖራችሁ በእግዚአብሔር ቃል ደግሞ ማየት ያስፈልጋችኋል። እግዚአብሔር እኮ ድንቅ ቢያደርጋችሁ አንካሳ ቢፈወሳችሁ እውራሞች ቢያበራ የሞተ ቢያስነሳ ደስተኞች ነን ሁላችን። ግን እግዚአብሔር ግን ማወቅ አለባት። ሁል ጊዜ መልካም ገንዘብ ብቻ አሳዳጅ አትሆኑ ወደ እግዚአብሔር ቃል ዘንበል ማለት አለ። ወደ እግዚአብሔር ቃል መመለስ አለባችሁ። ታድጋላችሁ እኮ ምንድነው ማደግ የሚባል አለ ጳውሎስ እንዳለው አለው በእንደ ልጅ በነበርኩ ጊዜ እንደ ልጅ ያወራ ነበር። ከዛም በኋላ በጎልማሳ ነበርኩ ጊዜ እንደ ጎልማሳ ያወራ ነበር ይላል። እስጎና ጨበጥ አድርግና እግዚአብሔር ብሎ እስኪ በአንተ ሕይወት ላይ ታምራት እንዲያረግ ከፈለግ ከእግዚአብሔር ጋር ተስማማ ጨበጠርግነ ተስማማ ብለው እስኪ ዛሬ በዚህ ጉባኤ ውስጥ ያላችሁ ሰዎች በተለያየው ጭንቀት ውስጥ ያላችሁ አገልጋይ ይሁን ነጋዴ ይሁን ገበሬ ይሁን የግል ስብ ኑሮ ይሁን የቤት ሰራተኛ ይሁን የግል ስራ ሜድ ስራ ሰዎች ይሁን የተዘጋባችሁ ባሮች ዛሬ በኢየሱስ ስም ከፈትኩት። አሜን። የትኛው በርከፈቸዋለው። አሜን። የትኛው በርከፈቸዋለው። አሜን። በኢየሱስ ስም ተፈጸመ። አሜን። ለእግዚአብሔር ክብር ሰጠው።